ምን ጉድ ነው ዛሬ ያየ ነው! በእናታችሁ በጣም ነው የደነገጥኩት። ሰላም ሰላም፣ ውድ የአገሬ ልጆች ሰላም ናችሁ ወይ? ባያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ሀይሚና ብሩክ እንግዲህ አሁን እኔ ከመሸ ነው የገባሁት የገባ ነው እንዳለ ቤተሰብ እና ወደ ቤታችን ስገባ ወዲያው ነው ሞባይሌ ላይ እንግዲህ ስሮጥ ያየሁት። በጣም ነው የደነገጥኩት። በእውነት አሁን ራሱ ድንጋጤ ላይ ነኝ፣ እና የሃይሚና ብሩክ ነው ቶሎ ለማየት የጓጓሁት አርስቱንም ሳየው ደንግጫ አለሁ፣ ውስጥም ስገባ ደንግጫ አለው። እንግዲህ ምን እንደመጣብን አላቅም። ሰሞኑን በትልቅ ደስታ ነበር የቆየ ነው ሃይሚና ብሩክ በሆነላቸው ነገር፣ በሚያሳዩ ነገር የተከታታይ በጣም ብዙ ደስታዎች ብዙ መሳቅ ሆኑልን ነበረ አልፎ ተርፎ ኦዲንሶቻቸው እስተ ማክበር ድረስ የነሱን ደስታ ኬክ እስተመቁረስ እስተመደነስ ድረስ የተደረሰበት ሁላችንም ደግሞ ጥሩ ጥሩ አስተያየት የሰጠንበት ደስታችንን የገለጥንበት ነበር። እንግዲህ በየዩቱባችን እና እኔ ሰሞኑን የነበረኝ ደስታ ነግራችሁ አልችልም እና አሁን ደግሞ ዛሬ ምን አይነት በምን አይነት ነገር መጥተው እንዳስደነግጡን አላቅም። ሀይሚየ ብራንኳን ተወች ተወች እያልን ወይ ስንናገር ሀይሚዬ እንግዲህ ፕራንኳን ጀምራለች መሰለኛ አላቅም። እግዚአብሔር ያን ፕራንክ ፕራንክ ነው በሉኝ በእናታችሁ እንደው በእግዚአብሔር ሁላችንም ፕራንክ ነው እንበል። ይሄ ነገር እውነት አይሆንብኝ። እኔ ለምንድነው በጣም የደነገጥኩት? የልጁ ይሄ አብሮ የሰራው ልጁ ፋሲል የተባለው እንግዲህ ፋሲል እያለች ስታናገረውን የሰማሁት ስሙ ፋሲል፣ ሲናገር በመሃል ላይ ያረጋገጠ እግዚአብሔርን ማርያምን በእውነት እያለ ትልልቅ መሐላዎችን ሲምል ነበር። እንግዲህ የሰማነው ያው እኔ በውሸት እንዲህን አይነት መሐላ ካለ እኔ እንጂ ይቅርታ አርጉልኝ አሉት። እኔ ስለም እውነት እውነት በሉ ሀሰትን ሀሰት በሉ ነው የምለው፣ የእግዚአብሔር ቃለም። ይሄ እንግዲህ በሚያምኑበት እምነት ሁሉም ያው እምነቱን ማክበር አለበት፣ አይደል እንዴ? ይህን ያህል የእግዚአብሔርን ስም ደግሞ በሀሰት መጥራት ጥሩ አይደለም። እና የልጁ ኮስተር ብሎ መሐላ እና አንዳንድ ነገሮች አልገባኝም። ወይም በሆነ መውጥ መጣጥ ምዷት ነው ይቺ ልጅ አልገባኝም። አይምዬ ምን እየሰራች እንደሆነ አልገባኝም። በእናታችሁ ፕራንክ ያርግልን የዛሬውን ቀን። እዛ ነው ኮሜንት ላይ ሂጅበት። እንደው ስራ ነው ዝም በሉ ምናምን ያላችሁ አይቻለሁ። ኮሜንት ነው ባልሰጠም አንብቤያለሁ። ደንግጬ ወደ ኮሜንቶች ነው የሄድኩት። እንደው ወደ መጨረሻው ነው የሄድኩት። መጀመሪያ ላይ እንደገና ወደ ኋላ ተመልሼን የተከታተልኩት መጨረሻ ላይ በዛ ሁኔታ ሲለያዩ የእሷም ድንጋጤ ብሩክም መጥቶ ያሳየን ነገር እኔ አላቅም። እኔ በጣም እኔ የደነገጥኩት አልጠበቅኩ። ምክንያቱም የሰሞኑ ደስታችን እንዲለወጥብን ወይም እንዲሄድብን ስላልፈለጉ ክራክብት ያለኝ እግዚአብሔር መልካሙን ነገር ያንጣ። በዚህ ሰዓት እንኳን በተለያየ አቅጣጫ ብትጠይቁ ራሱ ማንም የሚያዳምጣችሁ ሞባይልም የሚያነሳላችሁ የለም በዙሪያቸው ብትሄዱ በእነሱ ብትሄዱ ሞባይሎቻቸውን ለሰውም አያነሱም፣ ቴክስት አያነቡም። እንዲህ ነው የሚያደርጉት አንዳንድ ነገር ሲጀምሩ። እኔ በጣም ነው የደነገጥኩት፣ በጣም ነው የተሰማኝ፣ በጣም ነው ቀልፍ የተገፈፈው። መጥቼ እንኳን ራሱ እቃዎች ለማነሳሳት ያዝነውን እቃዎች ቦታ ቦታው ለማድረግ እኔ እንጃ፣ እጄ ሁሉን የተሳሰረው ለተወሰነ ደቂቃ። እቃ ሰራው ነው ፕራንክ በሆነ በሉኝ፣ እንደ እህቶቼ እኔ አላቅም በጣም ስለምወዳቸው በጣም ስለምሳሳላቸው የነሱን ረጅም ጉዞ ስለምጠብቅ የወደፊት እቅዳቸውን እግዚአብሔር እንዲያሳካላቸው ስለምፈልግ እግዚአብሔር ትልቅ ቦታ እንዲያደርሳቸው ስለምፈልግ ሁለቱንም በጣም ስለምወዳቸው በጣም ስለማከብራቸው ለዚህ ነው ብዙም ጊዜም በነሱ ላይ የምሰራው። ያም ስራም የጀመርኩት በእነሱና ሄሉ አርባ ምንጭ ላይ ነው። በብዛት በብዛት የምከታተላቸው ልጆች አሉ። እነ ሩታንማ ያለሁኝ እነ ኤፍሬም ሁሉን እና ላዛርና ያለውኝ ግን እነሱ ላይ አተኩራለሁኝ። እና አስተያየትም ነው የምሰጠው እንደምታውቁት በተመቼን ሰዓት፣ ያው ብዙም ባልሰራበትም የተሰማኝን አስተያየቶች የራሴን አስተያየት ነው የምሰጠው። እና ባየዋቸው ጊዜ በጣም ነው የተነከጥኩት። ምን መናገር እንዳለብኝ ራሱ አላቅም። ፕራንክ እስቲ ስሩና ደግሞ አንጫጩን ብለናቸው ነበር ግን እኔ በአንድ ቀን ተሰርቶ በአንድ ቀን የሚያልቅ ነበር እንግዲህ ሁላችንም ሀሳብ። አሁን ግን ሁሉም እንግዲህ ጥለውን ሄደዋል። እንግዲህ ምን አይነት ነገር እንደሚመጣ አላቅም። እኔ ልጁን በነገራችን ላይ አላቀው፣ ብዙዎቹን የማልከታተላቸው ሰዎች ስላሉ ከጆሲ ጋር ጆሲንም አየዋል፣ ግን ከጆሲ ጋር ከዚህ በፊት አይታችሁን ነበር ነው ምናምን ብሎ ሲናገር ልጁ ሰምቼዋለሁኝ፣ ግን እኔ አላቀውም ልጁ ምን አይነት ነገር ደግሞ ይዘውብን እንደመጡ አላቅም። እግዚአብሔር ይሆነን ነው ምለው በጣም ነው ልቤ በቃ ድንግጥ ያለው። እግዚአብሔር አያደርግባቸው ምንም ነገር በመሀላቸው እንዳይመጣ እንግዲህ የዘወትር ጸሎቴ ነው። እንግዲህ ተናዶ በይነ ሂጂ ቀጤ ብሏት ነው ብሩክ ይዟት የሄደው። ነገ ተመልሰው መጥቶ ፕራንክ ነው ይሉ። ይሄ አመት በዓል ደርሷል። እኔ እንደውም ወደ ቡታጅራ ጅራ እንደሚሄዱ ነው አሁን ለአመት በዓል ተያይዘው ያንን ነው እየጠበቀን ያለ ነው። እዛ ደግሞ ደሳስ የሚሉ ነገሮች ያሳዩናል ብዬ ነበር ያሰብኩት። አሁን ግን በመሃል ያመጡብን ነገር ደግሞ በጣም ትልቅ ዱብዳን የሆነብን። እንግዲህ አላቅም። እግዚአብሔር ይዳቸው እግዚአብሔር ይዳን ነው የምለው። ሁላችንንም በያለንበት ፕራንክ ነው ብለውን እንዲመጡ እግዚአብሔር ይዳን በእውነት። የልጁ አነጋገር ኮስተር ብሎ እኔ ነው የተናገረው። እንግዲህ ልጁ ስንሰማው፣ እሷም ደግሞ የደነገጠች ነው የምትመስለው። ያሳዩን አክት። በእርግጥ እነሱ ያው አክተሮች ናቸው። ሲሰሩ አሳምኖ ነው ፕራንክንም መስራት የሚፈልጉትና እንግዲህ ፕራንክ ያድርግልን ነው የምለው። እኔ አላውቅም መጨረሻውን ወይ ነገር ያሳየን የምለው እግዚአብሔር። በእውነት እኔ በጣም ደስ አላለኝም ዛሬ ባየሁት ነገር ላይ በዚህ አጋጣሚ ዛሬ መልስ እሰጥበታለሁ ብዬ ያሰብኩት ትላንትና በሰራሁት ቪዲዮ ላይ ሁለት የኔ የሚከታተሉ ልጆች አንድ የጠየቁኝ ወይም የሰጡኝ አስተያየት ነበር። በነገራችን ላይ ኮሜንት በደንብ ነው ማነበው፣ በጣም ነው ማነበው። አስተያየት ለምትሰጡኝ፣ ለምታበረታቱኝ ሁላችሁንም እንደው በተከታታይ እንደው ኮሜንት የምትሰጡኝን ሰዎች በደንብ አውቃችኋለሁ። እግዚአብሔር ይባርካችሁ። የምታበረታቱኝ ይህችን እንደው ይህች ልጅ ትንሽ ቁም ነገር ይገኝባታል ብላችሁ እንደዚህ አዳምጣችሁ አስተያየት ስለምትሰጡኝ፣ ላይክ ስለምታደርጉኝ፣ ሰብስክራይብ የሚያደረጋችሁኝ ሰዎች በእውነት አመሰግናችኋለሁ። በጣም ስለምትሰጡኝ አስተያየት ሁሉ እግዚአብሔር ያክብርልኝ። ትላንትና በሰራሁት ቪዲዮ ላይ ግን ሁለት ኮሜንት አይቻለሁ። እኔ የተናገርኩትን ንግግር አልገባቸውም ይመስለኛል ያው እና የሚ ላይ በሰጠሽው አስተያየት ጓደኛሞች የሚለውን አስተካኪ ልን ጓደኛሞች አሉ፣ በደንብ ነው የማውቀው። ጓደኛሞች አይደሉም። እኔ ግን የተናገርኩትን ንግግር በደንብ አላጤናችሁትም። የእኔ ውድ ተከታታዮች፣ ውድ የኔ እንቁ ሰዎች፣ አልተቀየምኳችሁም። ስለሰጣችሁኝ አስተያየት አመሰግናለሁ። አስተካክላለሁ ብዬ ደግሞ እዛ ኮሜንታችሁ ላይ ጽፌላችኋለሁ። የእኔ ውዶች ስለሰጣችሁኝ አስተያየት አመሰግናለሁኝ። ግን እኔ ለመናገር የፈለግኩት ጓደኛችን ባለው ስኬት ይሄን ለማመልከት ነው የተጠቀምኩበት ያንን ቃል። አንድ ጓደኛችን የሆነ ስኬት ላይ ሲደርስ ደስ ሊለን የሚገባው እንኳን እነሱ ለማለት ነው። እንግዲህ ጓደኛሞች ቢሆኑ እንኳን ነው ያልኩት። ቢሆኑ እንኳን ናቸው እንጂ ጓደኛሞች ናቸው አላልኩም። ከዚህ በፊት ያለውን ቪዲዮዎቼን ተመልከቱት ብዬም አላቅም። እንደውም የፍቅር ጥግን እያሳየ ነው። ከዚህ በላይ ፍቅርን እንዴት ይግለጽላችሁ? ፍቅሯን ገለጽላት የምትሉ ሰዎች ከዚህ በላይ ፍቅር አለ ወይ? ከዚህ በላይ ቀለበት አለ ወይ? ቀለበትስ ምን ዋጋ አለው? ዋናው የልብ ቀለበት ነው እያልኩ ነው ብዙ ጊዜ የሰራሁት እና እኔ ቅርብ ሰለም ማቅ ነው ብዙ ነገሮችን መናገር አልፈልግም እዚህ ሚዲያ ላይ በቃ እኔ የማደርጋቸውን ነገሮች ሁሉ አልናገርም። በቃ ይሄ የራሴ የውስጥ ፍላጎቴ ነው። እኔ ቪዲዮ አለኝ ብዬም አልናገርም። ምንም በቃ ማልናገራቸው ብዙ ነገሮች አሉ በውስጤ። ግን እኔ በጣም ትልቅ ርቀት እንዲሄዱ የምመኝላቸው ሰዎች ሰዎች ሰው ነኝ እኔ በግሌ እና ለነሱም ምን ያህል ርቀት እንዲሄድኩ እነሱን ወይ ለመምከር ለምን አታቁም እና በጣም ነው የምወዳቸው ሁለቱንም፣ ብሩክንም ሀይሚንም፣ ነጣጥያ ላይ በጣም ነው የምወዳቸው እኔ እንደው አጠገባቸው ቢሆን ቤተ ክርስቲያን ወስጄ ቃል ኪዳን ባገባባቸው ራሱ ደስ የሚለኝ ሰው ነኝ። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ሁለቱም እንዲለያዩብኝ አልፈልግም። እንደ ከሚወዷቸውና በጣም ከሚሳሱላቸው ኦዲየንሶች መካከል ነኝ። የኔቶች የተናገርኩት ጓደኛሞች እንኳን ቢሆኑ አንዳንድ ምክንያቱም ኮሜንቶችን ስላየው ነው እሱ መኪና ስለገዛ ለሀይሚ ደግሞ ብለው የተለያየ የማይሆን ኮሜንቶችን እና ሲንሸራሸር የነበረውን ነገር ስላየሁኝ፣ ኢቨን ብዙ ዓመት የቆዩ ናቸው ነዚ ሰዎች። ጓደኛሞች እንኳን ቢሆኑ ይሄንን አይነት አስተያየት መስጠት የለባችሁ። ምክንያቱም አንድ ሰው በአንድ ሰው ስኬት መደሰት አለበት። ያንን ለማሳየት ነው እንጂ እነሱ ፍቅረኛሞች ናቸው ይጋባሉ፣ እናንተ እንዳላችሁት ይጋባሉ፣ ልጅ ይወልዱልናል። ገና ብዙ ነገር በህይወት ካለን እግዚአብሔር ቢፈቅድ ብዙ ነገር በእነሱ ህይወት ማየት እንፈልጋለን። እኔ ምን ያህል ርቀት እንደሄድኩ ራሱ ስለማታውቂ ነው። ግን እኔ በጣም ነው የምወዳቸው። ያንን ለማለፍ ፈልጌ አይደለም። ጓደኛ በጓደኛው ስኬት እንኳን ይደሰታል። እንኳን እነሱ ሁለቱን ነው ያልኩት